ሰላምሻ አሁን ተቀብዬ እጠጣለሁ። ዋላ ሪያ ያሉ ነው፣ እንደዚህ ነው።

በእኛ ሀገር ማቀዝቀዣ ምንድን ነበር የሚለው እዛ አረሳሁት። ብቻ ይህን ይመስላል። የዙም ሳጥና የምትቀመጥባት ይህን ይመስላል። ሁሉ ነገር አላቸውና ማሻላ። እዚ ደግሞ የሚፈላው ይፈላል፣ የሚጋገረው ይጋገራል። ልጆቹ ደግሞ ዝች ላይ ቁጭ ብሎ አሁን ቁርአን ይጀምራሉ። ነገራችን ላይ ቁርአን ይቀራሉ። እዚች ላይ ቁጭ ብሎ እዚች ውጭ ላይ ቁርአን ይቀራል። እና ይህን ይመስላል እና ይህን ይመስላል። ያምራል። ማሻላ